የአላህ ክብር ከልባቸው ጠፍቷል፣ አላህ የመረጣቸው ሲቀሩ። ከዚህ የክፋውና አስቀያሚው ደግሞ አብዛኛው ሰው ወንጀል ሲሰራ ነው ደስታ የሚሰማው። ይሄ የውርደት ሁሉ ውርደት፣ የዝቅጠት ሁሉ ዝቅጠት ነው። እንዴት ተብሎ አላህን ያስቀየሙ ራሕና ደስታ ሰላም ማገኘት ይቻላል? ፈላ ኢላሃ ኢለላህ። ሰዎችን እንፈራለን አላህን አንፈራም። ሰዎችን እናከብራለን አላህን አናከብርም። ከአላህ ግን ምንም አይነት ሐያ ውስጣችን ላይ አይኖርም። አላህን ናቅ ነው ችላል ነው አላህ እኛንም ንቆ ይችላል። ነስአል አላህ ሰላመቱ ወልዓፊያ

ከአላህ ግን ስብሐነሁ ወተዓላ አይሸሸጉም፣ አይደበቁም፣ አይሰተሩም። እርሱ እነሱ ጋር ሆኖ ሳለ የሚያርጉትን ነገር ሁሉ ያካበበና የሚያቅ ሆኖ ሳለ ከአላህ አይደበቁም፣ ከሰዎች ይደበቃሉ። ከአላህ መደበቅ መቼም አይቻልም። ወንጀል አለመስራት ማለት ነው ከአላህ አለመደበቅ ማለት አላህ ልቡ ላይ ያለ ሰውና አላህን በልቡ የሚያከብር ሰው የአላህ ድንበርም ልቡ ላይ

የዚህ የቁርኣን አንቀጽ ማዕናውም ማለት ነው። አላህን እውነተኛ ብትወዱት፣ ብታቁትና ብታከብሩት ትታዘዙት ነበረ። ታመሰግኑት ነበረ። ድንበሩንም አጥሱም ነበረ። አላህን ስብሓነሁ ወተዓላ መታዘዝ ዋጅብ ነው። ግዴታ ነው። ወንጀሎችን መራቅ መሆን፣ ወንጀሎችን መዳፈር ለአላህ በልባችን ባለን ክብር መሰረት ነው የሚሆነው ማለት ነው። ነደም ጸጸትን ውስጣችን ላይ ለመፍጠር አንደኛው የአላህን ልቅና ማወቅና ወንጀልን መናቅ እንደሌለብን ከሆነ ሁለተኛው ነፍስን ማወቅ ነፍስን ማወቅ አላህን ማወቅ የተያዙ ናቸው። እነዚህ ሁለቱ ነገሮችን ስናያይዛቸው ምን ይፈጠራል? አላህን ማክበር ራስን የአላህ ባህሪያ ማድረግ ራስ ማስተናነስ ይፈጠራል ማለት ነው። የነፍስያችን ስርዓቷን ስናስይዛትና አደብ ስናስገዛት እንጂ መስራት መድከምም ሊጠቅመን አይችልም። አላህን ምን ዳፈር ከሆንና ነፍስያችን አደብ ካልያስያዘን አብዛኛው ሰው አልፎ አልፎ ምን ሲል ይሰማል ከልቤ ደርቋል፣ እንደ ድንጋይ ሆኗል።

ሞትን ዘንግተን ሳለ በድንገት ሞት መጥቶ የሚወስደን ሰዎች መጨረሻ ላይ ጸጸት የተሞላበት የስቃይ ሀገር ሳንዘጋጅ መጓዛችን ምንኛ ያሳዝናል። ኢብኑ ጆዚ ምን ይላሉ? በበኩላቸው አንተ ምንም መልካም ስራ ሳሰራ ጀነትን ምትመኝና ምትመኝ ተውበትን እያሰበ እድሜህን ዝም ብለህ በተስፋ ብቻ እድሜህን የምትጨርስ ድን ስለ አዱንያ ስታወራ ችልተኛ ትመስላለህ። ግን አዱንያን ስትሰራ ብዙም ጊዜ እንደሚኖር ሰው ሁሌም ዚ እንደሚዘወትር ሰውሆነ ትስገበገባለህ ከአዱኒያ ትንሹ አይበቃህም፣ ብዙም በልታህ አጠቅብም፣ ብዙም ሰብስበህ አትረካም። ሞትን ትጠላለህ ወንጀልህ ብዙ ስለሆነ፣ ወንጀሎችህ ላይ ወንጀል መሆናቸውን እያወክ እዛው ትቀጠልበታለህ። ነፍስህ በምጠረጥረው ነገር ታሸንፈሃለች። አንተ ግን እርግጠኛ በሆንከበት ነገር አታሸንፋትም። እንደምትሞት እርግጠኛ ነህ። ሞቶ ጀነት እንዳለ ሃንም እንዳለ እርግጠኛ ነ በዚህ ነገር ነፍስህን አታሸንፋትም። ነገር ግን አዱኒያ ልቸገር ስችላለሁ ልራብ ስችላለሁ ብለህ በግምት ብቻ ነፍስህ ታሸንፋሃለች። ወንጀል ትሰራለህ። ወንጀል ትሰሪያለች። ወላ ተመሉ ሚነል ልዓመል ማፍሪ ለይክ ዝርዝቅን ለማግኘት አዱኒያን ለማግኘት ትዝገበገባለህ። አላህ ዋጅብ ያደረግብህን መልካም ስራ ግን ከመስራት ወደኋላ ትላለህ። የሰዎችን ወንጀል ብዙ አድርገህ እያየህ የራስህን ወንጀል ትንቃለህ። ትንሽ ነው ትላለህ። ተን ይሄ የኛ ችግር ነው። ሌላው አሁንም ጸጥታ እንዲኖር ውስጣችን ላይ እንዲፈጠር ከሚረዱን አንዱ ተስዲቁል አላ አላህ ያዛተው ዛቻ በሙሉ እንደሚከሰት አላህ ያዛተው ዛቻ በሙሉ እውነት እንደሆነና የሚከሰት ነገር እንደሆነ ማወቅ ውስጣችን ላይ ጸጥታ እንዲፈጠር ያደርጋል አንተ ተውበት የምታስብ ጀሐንም አንድ ጥግ ላይ ታስረህ ወንጀል የሰራ ሰው ተውበት ሳያደርገ የሄደ ሰው ጀሐንም አንድ ጥግ ላይ ታስሮ እያለቀሰ እየጮኸ በሮቹ ተዘግቶ ከላይ ከታች ከግራ ከቀኝ በእሳት ተከቦ ጀሀነም ድቅድቅ ያለች የምታስፈራ ጨለማ ሆና እዛ ውስጥ ሚያስጫውት ጓደኛ የለም። የሆድን የሚነግሩት የሚያማክሩት ወዳጅ የለም። የሚያሳርፍ እንቅልፍ የለም። ትንፋሽ ማስወጣት ማስገባት የለም። ከዚህ ሁሉ ሥቃይ የሚገላግል ሞት የለም። ከዕብ ረዲየሏሁ ዐንሁ ምን ይላል? ሰው ልጆች ጀሀነም ገብተው የጀሀነምን ስቃይ ሲቀምሱ

በዳይ የነበረ ሰው በአዱንያ ስሜቱን ሲከተል ሸይጣንን ሲያስደስት ህይወቱን በሐራም በወንጀል ጨርሶ አላህ ዘንድ ሱብሓነሁ ወተዓላ የሄደ ሰው የስራውን ውጤት ሲያይ በንዴት እጆቹን አስሩንም ጣቶቹን ከቶ የሚበላበትን ቀን አስታውስ። አላህ ሱብሓነሁ ወተዓላ በቁጭት በነዳማ ቁጭት ማይጠቅምበት ቀን ላይ ተቆጭቶ እጆቹን የሚበላበትን ቀን አስታውስ። ምን ነው የመልእክተኛውን መንገድ በተከተልኩኝ፣ ምን ነው ከሙኡሚኖች ጋር በሆንኩኝ፣ ምን ነው ይህ መጥፎ ጓደኛዬን ባልያዝኩት፣ ከሱ ጋር ከሷ ጋር ባልተዋወቅኩኝ የሚልበትን ቀን አስታውስ። ምንም አያደርግም ያኔ መቆጨትና መጸጸት። ከአላህ ረሕመት በር ሊመልሰን በሩን ሊዘገብን የሚችልን ወንጀል አስታውሰን የአላህ የዛተውዛቻ ሊከሰት እንደሚችልም አውቀን እንመለስ። የዱንያን ደስታ መርጠው

ከመዋምናሩ ቢማ ካኑ የክስቡን እነዚያ ከኔጋ መገናኘት ማይፈልጉ ማይመኙ የአዱኒያን ህይወት የወደዱና ከአኼራ አስበልጠው ወሷ ተረጋግተው ዘና ብለው መርጠው የሚኖሩ እንዲሁም የአላህን ስለ ጀነት ስለ ጃሃንም የሚያስጠነቅቅበትን አንቀጹን ቸላ ያሉ የቁርአን መመሪያን ወደ ኋላ የጣሉ እነሱ መኖሪያቸው ጀሃነም ነው ይሰሩት በነበረው ስራ ይላል አላህ ስብሓነሁ ወተዓላ። አኺራን መርሳት፣ በዱንያ መደሰት ወንጀል እየሰሩ ከወንጀል አለመቶበትና በአዱኒያ ደስታ ከአኺራ የበለጠ መሸንገልና የአዱኒያን ደስታ መርጦ ተውበታ አድርጎ ቀጥ ብሎ አኺራን መውረስን ጀነትን መውረስን ቸላ ያለን ሰው አላህ በዚህ ዝቷል። እነዚህ እነሱ ናቸው ዝንጎች፣ የተፈጠሩለትን አላማ የማያውቁ እንዲሁም ጀሀነምን የሚገቡ ማረፊያቸው ጀሀነም የሆነች ይሰሩት በነበረው ስራ መሰረት ለአላህ ሱብሓነሁ ወ በአዱኒያ መታደራችን ወንጀል ማዘውተራችን አላህን አለመፍራታችን አላህ ዘንድ እንደሚያስጠይቀን ስናቅ ውስጣችን ላይ ጸጸት ይፈጠራል። ኢማሙ እብኑ ማጃህ እና ኢማም አሕመድ በዘገቡት ሐዲስ ላይ ነቢ መሐመድ ሰለላሁ ዐለይሂ ወሰለም አነ ደሙ ተውባህ ተውበት ነው ብለዋል። አንድ ሰው ጸጸተ ማለት ተቆጨ ማለት ተውበት አድርጓል ማለት ነው ይላሉ። እና ይሄ አንድ የተውበት ሩክን ነው። አራተኛው የተውበት መስፈርት፣ ሁለተኛ ወደዛ ወንጀል ላለመመለስ ቃል መግባት አብዛኛውን ጊዜ ተውበት የሚያደርጉ ሰዎች ወደዛ እመለሳለሁ፣ ስለዚህ ለምን ተውበት አደርጋለሁ ይላሉ።